ሴት ሰውዬ፣ ትክክል አይደለም። እንደ ድሮ አይደለም። ብዙ ጥያቄ እኮ ጠየቀ፣ ዘባረቀ እኮ የምር አንቺ። ልብሱን አወለቀ እኮ እንዳበደ ሰው። ሚዲያ ላይ እኔ መውጣት አለባት። ያችን አረንጓዴ ክር እንዳያወጣ ብዬ ነበር። ከአማኖለ እንደ ተለቀቀው ሰው ያልቀንል ምን አለች በጣም ሩታ መዘቃዝቋለች ገብተ ግብት እየሰጠች ነበር

እችን ልጅ እኔ ፎቶዋን ዘቅዝቄ ዛሬ አፏን ኢፍ አድርጌ ነው የሚሰራላት። ዝቅዝቅ አድርጎኛል ስትጀመር ነው። ስለ ቤታችሁን ገብታችሁ አምጡልኝ እዚ። ቤታችሁን ገብታችሁ አምጡልኝ እዚ ነው ቤታችሁን አምሳ ሰው አላቸው አምሳ ሰው ልጅ ሙሉ ፎሎ ማለት ነው ፎሎ ኪያ

እንዴት እንደሳ ኮመንት ላይ ግን ማሻላ ምንም አይሆንም። ብዙ አይዘለም። እኔ እኮ በእሱ ነው ኮመንት ተሳቅፍ እንጂ በእኛዋ ልጅ ማለት ነው። ይሄ ጠፍታ ነው መጣችሁ እናንተ የቷ ነይ ግቢ ማረስ ይበሻለው። ሀና ነበረ በፊት ስሙ አሁን ምንድነው አለችው። የት አለች? አልገባችም። ለምለምና ተገባች። አሁን ባንዲራ ምናምን ያደረገችው ሀና ናታ። ነይ ግቢ ማሬ ይጋለች

ውድ አታሳፍሯት፣ በእናታችሁ ሰውየ ጤና የለውም መሰለኝ። አራች ተሞላይ ላይ ውድ ምንድን ነው? ምን እየሆነች ምን ልትሰራ ነች? በሰላም ትውለድ። ዛሬ ሰውየ ምንድነው? ከወለደች ከወለደችም ትቀሪያለሽ አላት። አዎ እንደው ከወለድኩም ትምጣ አለች። ከዛ ቃል አክብር እንጂ አለ።

ቆይ ማረ እኔ ቆይ ቆይ ሩታ ስትወጣ ማለት ነው። የሱን ቀጥታ ወሰደኝ ነው ነው ኮመንት ላይ አሁን አሞኛል፣ ጀርባይ ላይ ከዛ ደግሞ ልብስ ነው ወለቀ። ከዛ ደግሞ ሄደ ደም ምናምን ወጣ። ከዛ ደግሞ መልሼ ደግሞ ኮመንታተሮች ሴተት ተብዛ ኮመንት ሁሉም እንደዛ ሲባል ደግሞ አሁንም ካላስ ወጥቻ ለዋለ ወጣ። ምን የምታስቀኝ ሱሱ የምትባለው አንድ ሱሱ ብቻ ስም ያላት ማለት ነው። ወንድሜ ወንድሜ ትላለች። በየት ነው ወንድማ የሆነው ነው? ትናንት እኮ ትናንት እኮ ሱሱ አመሰግናለሁ ስትል

ዘጠኝ ዓመት ነው፣ አስር ዓመት ሚዲያ ላይ ቁጭ ብለው አንድ ሺህ ሰው ነው ያያት። አይታችኋል የኛ ት ከዛ ሩታ ከወጣች በኋላ ሄዳ ሰዎች ሁላቸውም እዛ ሄዱ። ሩታ ስትወጣ ሁለት ሺህ ሰው ገባ። አሁን ሰዓት ምናምን አለ። ሩታ ስትወጣ የእሱም ቦታ ሄዱ። አቢ ኮመንት አደረች ማለት ነው። ወላሂ ትገርማላችሁ። ምጭ ስት ኮመንት ግን ጌታን ገንዘብ በጣም ገንዘብ የምጠላ ሰው የለም። ግን እንደ አብርሃም ገንዘብ የምወድ ሰው እኔ አይቼ አላውቅም። የምርፍ በስመ አብ ወልድ